ዛሬ ይዤ የመጣሁት የጁብንያ አሰራር ነው ማለት ነው። ጁብንያ በጣም ከጌማት ጤፍ ድርብ ይሻላቸዋል። ቀለል ያለ ስራ ነው ማለት ነው። እውነት ለመናገር ሞክሮት ማለት ነው። ጌማት ትንሽ ይከብዳል ማለት ነው። ይሄ በጌማት ሞት ሆኖ ቀለል ያለ ዘይት ማይጠጣ ውስጡ ባዶ ሆኖ ምርጥ የሚጣፍጥ ጁብንያ አሰራር ነው ማለት ነው። አብራችን ቆዩ። አሰራሩ ከመጀመሪያ እስከ መጨረሻ አሳያችኋለሁ ማለት ነው። በእንደዚህ መልክ ኬኮን ወጥተዋል። ምርጥ ነው፣ በጣም ቆንጆ ነው ማለት ነው። በሽራ ያስፈልገዋል። በቃ እንደዚህ አምሮበት ምርጥ ሆነዋል። ውስጡ ምንም ነገር የለውም ማለት ነው። በጣም ተወዳጅ ምርጥ የሆነ ጆን እያ አሰራር ነው። አንድ በልተን እኔያ እስቴኒ ብለው ማለት ነው ይህኔ ብለው ቦድስ ስናርገው ቦድስ ስናርገው፣ እውነት ለመናገር ከቀረበ በኋላ ካፍጥር በኋላ ነው ማለት ነው። ስለዚህ እስቲ እኔያ ውስጡን ውስጡን በልተን እንያው መብላት አለብን። አዎ ይሄ ነው ውስጡ። እውነት ለመናገር ሰርታችሁን ሞክሩ። በጣም ስራው ቀለል ያለ ነው። ይቀላቸዋል ማለት ነው። ከጌማት ይልቅ ይቀላል። እኔ ጋ ጌማት አንዳንዴ ነው፣ ሁሌ አይደለም። የተለያየ ነገር ነው የሚሰራው ማለት ነው። ስለዚህ አብራችሁን ቆዩ። በእንደዚህ መልኩ ጨርሽ ያለው ማለት ነው። እዚህ ጋር ኮፍ ብሎልኛል። ወደ አሰራሩ ደግሞ አብረን እንሄዳለን። እዚህ ጋር እንትን ያረኩት ነው

በምኖቻችሁ ነገር ማለት ነው ወደው ፈጥናል ማለት ነው አሁን እዚ ጋ አሰራሩን እዚ ጋ እንቁላል አንድ እንቁላል ቀለል ያለ ነገር ነው ሀሊብ ሁለት ማንኪያ አለኝ እንግዲህ ጁብና ሁለት ማንኪያ ለበንድ ዘባዲ ሁለት ማንኪያ እሺ ካሜራ አንድ ማንኪያ ሩብ ደግሞ ሩብ ማንኪያ ፒኪን ፓውደር፣ በቃ ጨው፣ ስኳር አንድ ማንኪያ ዘይት፣ የመሳሰሉት ናቸው ማለት ነው ግባቶቹ። አሁን አቦካው ማለት ነው፣ ደሞ ቶሎ ነው የሚፈጥነው ማለት ነው። ቶሎ ይደርስላቸዋል ማለት ነው። አሁን አንድ እንቁላል መታ እና ረጋታለን በደንብ አድርገን ማለት ነው ከዛ ዘባዴው እና ጁብናውን አንድ ላይ በደንብ አርጋን እንመተዋለን። አሁን እንቁላላም እንመታ ማታ ያረኳት ነው ማለት ነው። አብራችን ቆዩ ማለት ነው። እንግዲህ ሙያ ተማሩ። እውነት ለመናገር ሙያ ማማር ማለት ነው። እውነት ይሄንን አሁን መቼ አውቃለሁ? ሰርቼ ሲሰራው ነው እንጂ ሲያይ ነው እንጂ

በቃ በነሴ ነው ሁሉም ነገር የሚሰራ ማለት ነው። በእጄ ነው፣ በዚህ ነው በቃ ማውረዱ ማጠቡ፣ በቃ ሲራ ቢዚ ያረጋል ማለት ነው። በማሽኖች ስንሰራ እውነት ለመናገር እንትናልለም። አሁን እዚ ጋ አህሌብ ሚሊዮን እንጫመርኩት በሀሊቡ አዲ ነው ችግር የለው ዘይትና ሀሊብ እንጨምር ያለው በደንብ አይ መጀመሪያም ሁሉንም ጨማምራቸው መምታት ይችላላቸው ማለት ነው። ያው እኛን ዩቱብ የችላበላሽን እየረሳ ነው የምንጨምረው፣ እያስታወስን ማለት ነው። አጀም በደንብ እኮ ጭንቅላታችን ሸቅሎታል ማለት ነው። ላ ሄዳ ስጠነ ንሻላ በደንብ መትቸዋለው። አሁን ካሜራ አልጨምርም። አንዳንድ ሰው ካሜራ እዚ ጋር ይመታል ማለት ነው። አብሮ ያደባልቃል። እኔ አላደባልቀው ከዱቄቱ ከአንድ ላይ እናደባልቀው ማለት ነው። ሀታ በውሃ አልበጠብጥም ካሜራ በዱቄቱ በደረቅ ዱቄት አለ ማረግ ነው፣ እየተሻለ ማለት ነው። ከዛ ይሄው ካሜራው እና እንትሉ አለ ዱቄት ላይ ይሄ ፒክን ፓውደር ነው። ትንሽ ትንሽ ነው የሚጨምሩ ማለት ነው። ትንሽ ይሄ ከዛ አላችሁ በደንብ አድርገን እና ቦካዋል ማካት ይወጣል ማለት ነው። ማንኛውም ለማንኛውም ነገር ይሆናል። አሁን በዚህ ምን ሰራው? በቀረኝ ፈጣይር ሰራው አንድ ትልቅ ቪዛ ሰራሁበት፣ ምርጥ ሆነ ማለት ነው። አልቀረጽኩም፣ ምርጥ እንጂ ምርጥ ቪዛ ወጣው፣ ምርጥ ፈጣይር ወጣው፣ መልኩ ሲያምር ማለት ነው። ለምን እንደሆነ ሌላ ጊዜ እንደውም ለብቻው ፈጣይር ሲሰራ በደንብ አያምርልኝ፣ በዚህ ዛሬ ያበደ ሆነ ባልቀርጸው ፎቶን ቀርጭ ዋለው መስለኛ አሁን በደንብ አብኮ አብኩት ይመጣ ማለት ነው። በቪዲዮ ጀርባ ነው። በስልክ በእጅ ዞ ካሜራ መቅረጥ